እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ላይክ በማድረግ አበረታቱ። አረግ ድራማ እንግዲህ ጽዮን ወደ ቤቷ ገብታለች፣ እንግዲህ ምን እንደምታውቁት ነገር ግን አሁን ምን ማስታወስ አልቻለችም። ቢኒያምን ይዘውውጣ እና ቢኒያምን እንግዲህ ፍቅረኛሽ ነበረ ነው ያሏት እና ከቢንያም ጋር እስኪ ውጡና አየር ወስዳችሁ ተመለሱ ነው የተባሉት። እንግዲህ እንዴት ነው የተዋወቅ ነው? ከአንተ ጋር ብላው ነበረ እንግዲህ ቢንያምን። ነገር ግን ቦታው ላይ ወስጄ ነው ማሳይሽ፣ እዛ ስደርሺ፣ እዛ ቦታ ወስጄ ባስረዳሽ ይሻለኛል ብሎ ይዟት ወጥቷል። እንግዲህ ቤዛም ደግሞ እንግዲህ ኤፍራታን ለማስገደል ነገሮችን እየጠነሰሰች ነው። ነገርን ሁሉ በክፋት መንገድ ነው እየሄደች ያለችው። እና ቤዛ ይሄ ነገር የሚሳካላት አይመስለኝም። ኤፍራታ ከሌለች ናታንም ሊኖር አይችልም። እና ኤፍራታ ምንም መሆን አትችልም ይመስለኛል። የሆነ መንገድ አያጡም። እና በዛ ላይ ደግሞ ናታንን እንፋታለን፣ ፍቺ እፈልጋለሁ አለችው። እንግዲህ አሁን ሰው ሁሉ ለማሳመን ያ እየጣረች ነው። እሷ ጥሩ እንደሆነች ራሷን ለማሳየት እየሞከረች ነው። ነገር ግን ደግሞ ያመናት አይደለም። በቅርቡ እፈታለሁ፣ አስብበት ስትለው አላመነችውም። እንግዲህ ኤፍራታም የሆነ ነገር አስባለች። የሆነ የጠነሰሰችው ነገር ቢኖር ነው እንጂ እንደዚሁማ በቀላሉ እፈት አለው አትልህም፣ እያለችው ነበረ። እንግዲህ ኤፍራታ ናታንን ገኒም ጠርጥራለች። እንግዲህ እኔ እንዲሁ ሳስቦ ምንም አልወደደም ቀልቤ፣ ራሱ የሆነ ያሰበችው ነገር አለ እንጂ ቢዛ እንዲሁ በቀላሉ እፈት አለው አትልም ነበረ፣ እያለች ነበረ። እና እናሸንፋለን በፈጣሪ ፍቃድ እኛ ወደ ፈጣሪ ብቻ ጸሎት እናደርግ እያለች ነው። እንግዲህ ገኒ ቤዛ ያፌት እንግዲህ ደውሎ አሁኑኑ ካልመጣሽ ላገኝሽ እፈልጋለሁ አላት፣ እና ያው በግድም ቢሆን ወዳም ሳይሆን በግዴታዋ ሄዳለች፣ እና ካልመጣሽ ብሎ እያስፈራራት ነበረ። ላገኝሽ እፈልጋለሁ ብለዋታል። እንግዲህ ሄዳለች። ነገር ግን እሷን ፈልጎ ሳይሆን የአፌት እንግዲህ እየጠረጠረ ነው። ጽዮን ዝም ብላ ወድቃ አይደለም የሆነ ሰው እንትን ገፍትሯታል ወይ ደግሞ ገፍትሮ ጥሏታል እንጂ እንደዚሁ አይደለም። እንዴት ነው አወዳደቋ? እንዴት ነበረ? ነው አንቺ እጅሽ አለበት ምናምን ብሎ እየጠየቃት ነበረ። እንግዲህ ቤዛ ነና እኔ ምን አውቃለሁ ከእሷ ጋር መጸዳጃ ቤት ውስጥ አልገባውም፣ እያለችው ነበረ። እና ሁኔታዋ እንዴት ነው አወዳደቋ? ቤት በኩል ነበረ እየደማችሁ እያላት ነበረ። ከጀርባ ይመስለኛል እንግዲህ ሲሰፋ አጠገቧ አልነበርኩም፣ ግን ስትወጣ ከፊት ለፊት ነበረ። እየደማችሁ ብላ ነበረ እንግዲህ ቤዛ ያፊት እንደዛ ከሆነ ሰው ሲወድቁ እኮ ወደ ኋላ ነው እንጂ ከፊት ለፊት ወይ ወደ በጎን አደለም የሚወድቁ። እና የሆነ ሰው ተተናኩላታል የሆነ ሰው ነው እንደዚህ ያደረጋት ብሎ እየተጠራጠረ ነው እንግዲህ። የቤዛን ጓደኛ እንግዲህ ያፌት ጽዮንን በእጅ እንድታስገቢልኝ እኔ ጥሩ ሰው እንደሆንኩ ጥሩ ጓደኛዋ እንደሆንኩ አሳምኝልኝ በአንድ ጊዜ ሕይወትሽ ቀይርልሽ ያለው ነው እንግዲህ አላት። በደስታ አደርጋለሁ አለች። እንግዲህ የቤዛ ጓደኛም እሷም ገንዘብ ወዳድ ስለሆነች ግን አሁን ላይ የቤዛ ጓደኛ ለቤዛ እንግዲህ ተ ይሄ ነገር ይቅርብሽ አንቺ ከመቼ ወዲህ ነው እንደዚህ ሰው እስከ መግደል የደረሹ? ክፋትሽ እንደዚህ ይባሰብሽ እና ይሄን ነገር ተይ ቅርብሽ እያለቻት ነው እንግዲህ ኤፍራታን የማስገደል ሁኔታ አሳብ ታዩ እያለቻት ነው እንግዲህ ጓደኛዋ። ነገር ግን ቤዛ እሷ ከሌለች ነው ናታን ወደኔ መምጣት የሚችለው፣ እና እሷን ማስወገድ አለብኝ ግዴታ እያለች ነው እንግዲህ ኤፍራታን ቶሎ አድርገው በዚህ በሁለት ቀን ውስጥ እያለችው ነው እንግዲህ ገንዘብ የከፈለችውን ሰው ማለት ነው። ኢፍራታ መሞት የለባትም ብዬ አስባለሁ። ምክንያቱም ኢፍራታ ከሌለች ሁሉ ነገር ያስጠላል። እውነት ለመናገር የአፌትን በዚህ በኩል ሌላ ትኩሳት ነውና በጣም መበቀል ይፈልጋል ናታንን። ናታን በፊቱ ቤተሰቦቹ ባደረጉት ነገር ይመስለኛል እንግዲህ ቂም ይዞበት የአፌት፣ ናታን ሁሌ ሲያለቅስና ሲያዝን ነው ማየት የምፈልገው እያለ ነበረና። ቤዛ ራሱ ከናይ ናቱ ምንድን ነው የምትፈልገው? ቆይ አንተ ምናምን እያለችውስ ነበረ። ነገር ግን አንቺ ምንም አገባሽ በማገባሽ ነገር ውስጥ አትግቢ እያላት ነው። ቤዛን እንግዲህ ናታን ምንም እንዲሆን አትፈልግም፣ ኤፍራታን ግን ማስወገድ ትፈልጋለች። አብራሽ ያደገች እህትሽ እኮ ናት ለአንድ ናታን ለማታገኙ ብለሽ ለምንድን ነው እህትሽን እንደዚህ የምታደርጊያት፣ ልታስገድላት የምታስቡ እያለቻት ነው። እንግዲህ ጓደኛዋ ይሄ ነገር ብቀርባት እላለው እኔ። እንግዲህ ቤዛ ይሄ ሀሳብ ለራሷም ደስተኛ አትሆንም። ምክንያቱም የሰውን ሕይወት ብቻ ነው የምታሳድደው የራሷን ሕይወት ስለሰው ስለ ብቻ ነው የምታስበው። እና ይሄ ነገር ብቀርባት ባይነኝ እንግዲህ እኔ ይሄ ነገር ምንም ደስታ ሊሰጣት አይችልም። ለጊዜ መስሏት ነው እንጂ ኤፍራታም ካምባት ኖር ናታን እንግዲህ የሷ ሊሆን አይችልም። ከዚህ በፊትም በመድኃኒትም ሞክራ አልተሳካላትም፣ አሁንም ደግሞ የሚሳካላት አይመስለኝም። እንግዲህ ቤዛ ይሄ ነገር ቢቀርባት ባይ ነኝ እና ሉሊትም እየተንቀጠቀጠች ነው እንግዲህ ኤፍራታ ለምንድን ነው እዚህ የሚያለችው ምን አስባ ነው ብላ በቃ እየተንቀጠቀጠች ነው እና ሉሊት እንግዲህ በፍርሃት ውስጥ ናት። የፍርሃት ዝምታም እያስፈራት ነው። ውዶቼ ላይክ ሰብስክራይብ አድርጉ።